እንዴት አረክ? ኤደን፣ ይህን ስነግርሽ ቀርያለ ነው ግን፣ እኔ አላምነውም። ምንድነው ምንድን ነው? አዎ ኤደን፣ በጣም ይቅርታ አራት። እኔ ብዙ ጥርጣሬዎች አሉኝ። ሲጀመር እህትና ወንድም ራሱ ይመስላል። ጋሽ ዳንኤል ሌባ ነው፣ ሌባ፣ ሌባ ነው። ሁሉንም እቀጣቸዋለሁ። በተለይ ይህን ሰውዬ ምን እንደማደርገው ነኝ የማውቅ። መብትሽ ነው፣ እኔ ምንም አልቃወምሽ። ለምን ልጄ? ምክንያቱም በራሱ ቢሆን ትንሽ ይበዋል። እኔ ተረሳኮነ እዚህ ቤት ያለ፣ ስለዚህ ውጣልሽ። እንደዛ ማለት ያለ። አግዘኝ! ቆይ ምን ላግዝሽ? ዲና መደባደብ፣ ሁሉንም ነገር አሻንጉሊትሽ እመስልሻለሁ እንዴ? አንዳንዴ ያደበትሽን፣ አረሚ ዞር። ቤስቲ በአስቸኳይ ፍቺ ይፈልጋል። አልፈታም። ምን ታመጣለህ? በግድ አብሬሽ እንደሆነ ተስልብቺ አዎ ሳልፈልግ በጣም አስተልብቺ። እንደውም ልንገርሽ፣ ሌላ ፍቅረኛ ይሻል ከእሷ ጋር መኖር። ካሌ እንደ ልሻ አባዬ አንቺን ለሱ መዳር ነው የሚፈልገው። አንድ ነገር ልንገርሽ፣ ያንን ከሆነ ግን ማለት ነው አብረን ነው የምንቀበል ነበር ኤደና ታምናት የትኛው አምሶ ብትሆን ምረጭ ብትባል ከአንተ እሱ ነው። ዳንኤል በስከ መጨረሻም የፈራው ስጋቱ አልቀረለትም። ሚስቱን ተቀምጦ እይዬ ማለት ጀምሯል። እንግዲህ በዚህ ምክንያትም ካሌብን ሄዶ በዚህስ ልታገስ አልችልም፣ ብዙ ነገር ከአባት ጋር ድራማ ተጫውታችሁብናል ን ተቀምቼ ቆሜ ከማይሞቴን መርጥ አለው በማለት ከካሌቭ ጋር ግብ ግብ ገጥሟል። ካሌቭ ግን በአሸናፊነት በማጠናቀቅ ኤደንን የግሉ አድርጓታል። ኤደን በመጀመሪያ ምንም አይነት ሐሳብ ከልቧ ባይኖርም ኔል ግን ወደዛ ቤት አትመላለሽ ካሌቭ ይሆ አንችን ሊያገባ ማግስት ላይ ተቀምጧል። እሱ ድግስ እያዘጋጀልኝ እኔ ደግሞ በአንቺ ከመጣብኝ አልታገስም በማለትም ነግሯታል። እሷም ለምን ይህንን ከፈራህ ከጥገኝነት ወጥተህ ራስህን ችለህ አትኖርም በማለት እሷ ጋራ አብረው መኖር ቢችሉ ነገሮቹ ቀላል እንደሚሆኑ ብታስረዳውም ዳንኤል ግን አይኑ ተሸፍኖበት ከዛ ቤት አራት ሚሊዮንን ብር ወስዶ ኤደንን የቅንጦት ኑሮ ማኖር ይፈልግ ነበረ። ነገር ግን ይህ እቅዱ በዜሮ ተባስቶበት በስከ መጨረሻም ኤደንን ተቀምቶ ባዶ እጁን እያጨበጨበ ይገኛል። ሰላም ጤና ይስጥልን ውድ ቻናሌ ቤተሰቦች እንደምናላችሁ በያላችሁበት በአለም ዳርቻ ሰላማችሁ ይዛያልኩኝ። ትሁት ድራማ ክፍል ሰላሳ ሶስትን እንመለከታለን። በዛሬው ክፍል የሚያስገርመው ነገር የካሌብና የዳንኤል ትንቅንቅ ነው። በእርግጥ ካሌብ ዛሬ ላይ ቆርጦ ተነስቷል። ማለትም ዳንኤል ምን ያህል ሰነፍና ስራ እንደማይወድ ለኤደን በግልጽ ነግሯታል። ተያዥ ሆኜ ላስገባው ይቅድና ዳንኤልም በብዙ ነገር እፈራዋለሁኝ ከቴና ጋራም እህትና ወንድም አይመስሉኝም በማለት እንግዲህ እስካሁን ያደረገበትን ሁሉ በግልጽ ለኤደን ተናግሮ ደንን ከዳንኤል መለየት ትልቁ ህልሙም ስለነበረ በግልጽ ነግሯታል። ይህንን ተከትሎም ወደ ሽማግሌው በመምጣት ዳንኤል ሌባ ነው እንዴ? ካሌብ እኮ ተያዥ ሆነህ አስገባልኝ ስለው እኔ በዳንኤል ላይ ምንም አይነት እምነት የለኝም፣ ከቲና ጋራም እህትና ወንድም አይመስሉኝም በማለት ነግሮኛል እያለችም ከካሌብ የሰማችውን ነገር አባም እንዲያረጋግጡላት ፈልጋ ነበረ። አባባ ግን ነገሮችን ጥበባዊ በሆነ ዘዴ እንጂ እንዲሁ በግልጽ ተነግሯት ሌላ ብስጭት ውስጥ እንድትገባ ስላልፈለጉ ካሌብን በጣም ተቆጥተውታል እንዴት እንደዚህ አይነት ስራ ትሰራለህ ሚስጥራዊ አድርገህ ያዝ ብልህ በማለት እንግዲህ እንደ እስካሁኑ በመጡበት መንገድም መሄድ እንደሚገባቸው ለልጃቸው አስረድተውታል ልጃቸው ደግሞ ከተደረገብኝ አንጻር ይህም ሲያንስ ነው እንደውም ኤደን በዳንኤል ላይ ያላትን ተስፋ ሙሉ በሙሉ እንዲሟጠጥ ነው የማደርገው በማለት ካሌቭ ወደፊትም በደንብ አድርጎ ሊሰራበት እንደሚገባም ለአባባ ነግሯቸዋል። አባባም ጥፋቱ የቲና እንጂ የዳንኤል አይመስለኝም፣ ዳንኤል ወደዚህ ቤት የመጣው ገንዘብ ፍለጋ ነው። ስለዚህ ኤደንን ለማስደሰት ሲል የማይገባ መንገድ ተጓዘ። ይህ ደግሞ ልናስተምረው ይገባል እንጂ ኤደን ላይ ብስጭት እንዲጨመርባት ማድረግ አልነበረብንም። ነገር ግን በአንተ ህይወት ላይ የቀለደችውና የተጫወተችው ቲና እሷን ነበረ እንደዚህ ማድረግ የሚገባህ በማለትም አባባ ለካሌቭ ነግሮታል። ሌላው ነገር እስካሁን ምስጢራዊ አድርጎ የያዘውን መረጃ ዳንኤል በሽማግሌው ላይ እንደተናደደበትና ከወጡ እጣዎች መካከል በአስር ብር እንዳሾፈበትም ለጤና እየነገራት ነበረ። አየህ አይደለ ህመሙ ገባህ? ለምን እስካሁን አልነገርከኝም? በማለትም ጠይቃው ነበረ። ሆኖም እስካሁን ያልነገርኩሽ እኔ አሳክቼ ማየት ነው የምፈልገው። ደረቁ እንዲሁ ማውራት አልፈለግኩም ነበረ እጀ ላይ ይዤ ማረጋገጥ ስችል ብቻ ላንቺ ልነግርሽ ፈልጌ ነበር። በማለትም ነገሩን ሚስጥራዊ አድርጎ የያዘበትን መረጃ አንድ ባንድ ለቲና አስረድቷታል። ታዲያ በዚህም እርስ በርሳቸው ተናንቀው ነበረ ሲመላለሱ የነበሩት በተለይ ዳንኤል አሁን ላይ ያ ተስፋ ያደረገው ገንዘብ ኤደንን አግብቶ ምን ያህል የቅንጦት ኑሮ ማኖር እንደፈለገና አልሙ ደግሞ በከንቱ ስለቀረበት ተስፋ መቁረጥ ውስጥ ገብቶ ኤደንን እንግዲህ የምትወስኝውን ወስኝ፣ የአራት ሚሊዮኑ ብር ጉዳይ አባባል ሰጥን ብለውኛል፣ በማለትም ምን ያህል ድራማ እንደሰሩበትን በሚነግራት ሰዓት እሰየው ነበር ያለችው ኤደን፣ እኔኮ ከአንተ ፍቅር እንጂ ገንዘብ አልፈልግም። ምን ነው እኔ እናንተ አንድ ላይ ሆነን ማፍራት የምንችለውን ሀብት አቋራጭ ቁጭ ብለህ እንዴት ልታገኝ ትችላለህ? በማለት ኤደን በጣም በሚገርም ሁኔታ አሁንም ዳኒ ካለበት ስህተቱ ለማውጣት እየሞከረች ነው። ሌላው ቴና የኤደን ነገር በፍጹም አልተገለጠላትም። ይችለች ግን ማነች በማለት ሌላ ጥርጣሬ ውስጥ ገብታለች። ቤት መታም ሊጫዋወጡ ሳለ አባዬ ከሷ ጋር የምናወራው ሚስጥር አለ፣ ስለዚህ ቲና ወደ ውጭ ውጪ በማለት እንድትወጣ ሲያደርጓት፣ ይህኔ ቲና ሌላ ከባድ መርዶ የፊት ለፊቷ እየጠበቃት እንደሆነም እያሰበች ነው። ሆኖም ዳንኤልን በምትጠይቀው ሰዓት ልጁ ያዘጋጇት ሚስጥር ልትሆን ትችላለች በማለትም በጣም አብሽቋታል። ይህንን ተከትሎ ዳንኤል ውስጡ እያረረና ከአሁን አሁን ሚስቴን ተቀማው በሚል ስጋትም ሰውነቱ በፍርሃት እየራደ ነበረ። ቲና ይመልስላት እንጂ እሱ ግን በራሱ በኩል ሌላ ጭንቀት ውስጥ ነው። ዳንኤልም እንደዛ በጉጉት ሲጠባበቅ የነበረው ገንዘብ አሁን ምንም አምስት ሳንቲም ስላላገኘ ስራ አፈልግልኝ በማለት ከዚህ በፊት ለካሌብ ጠይቆት እንደነበርና አሁንም እባክህን ስራ አስገባኝ እያለ እንዲረዳው እየጠየቀው ነበረ። ካሌብም በድርጅታቸው ምንም አይነት ሰው ጭማሪ እንደማያስፈልግና ዳንል ተቀጥሮ እንዲሰራ ምንም አይነት ቦታ እንደሌለ እያስረዳው ቢሆንም ኤደን ግን ሲያገኛት እባክህን ዳንኤልን አስቀጥልልኝ እዚህ ቆጭ ብሎ እየዋለ እስከ መቼ ድረስ ነው በማለት በጣም እንደተማረረችና አሁንም ወደ ስራ ገብቶ ዜሮ መጀመር እንዳለበት እየገለጸች ነው። ሆኖም ካሌ በዳንኤል ላይ ምንም አይነት እምነት እንደሌለውና ተያዥ ሆኖ እንደማያስገባውም ገልጾላታል። ኤደንም በዳንኤል ላይ ሌላ ጥርጣሬ ውስጥ እንድትገባ አድርጓታል። ምናልባትም ዳንኤል የወንጀል ስራዎች እየሰራ ቢሆንስ በማለት ከዚህ በፊት ለአባባ ገለጸች ሲሆን አሁንም ስጋቷ ይኸው ነበረ እንግዲህ ወደ አባባ በመምጣትም ዳንኤል ግን ሌባ ነው እንዴ ለምንድ ነው ካሌብ ተያዥ አልሆንም ያለው ማላውቀው ስለ ዳኒ የተለየ ሌላ ጸባ ያለው ማለት ነው በማለት ሌላ ጥርጣሬ ውስጥ ገብታለች አባም ኤደንን ለማንኛውም ተረጋግተሽ አስቢ ልጄ ካሌብ የነገረሽ ትክክል ላይሆን ይችላል በማለትም በራሷ መንገድ ዳንኤልን ማጣራትና ማወቅ እንዳለባትም እየገለጹ ነው። ዳኒ አባባ እንዳሾፉበትና እንደቀለዱበት ለትሁት ሲነግራት ነበረ። ትሁትም ምን ብሎ ቀለደብህ በማለት ጠይቃለች። እጣዎችን በማዘጋጀት አስር ብር ብቻ እንዳወጣ አደረገብኝ በማለት ምን ያህል ድራማ እንደሰሩበትም ለትሁት ይገልጽላታል። እና ምን ይደረግ እድልህን ነው እንጂ አባባ ልታማርር አይገባህም በማለትም ቅጥል አድርገዋለች። አባባም ካዘጋጇቸው እጣዎች መካከል አስር ብር ብቻ ለዳኒ ደረሰው በማለት መሳለቃቸውን ቀጥለውበታል። ኤቫክሽን ከካሌብ ጋር ያለሽን ርቀት ጠብቂ በማለት ኤደንን ነግሯታል። ኤደንም በዚህ መልኩ ትጠረጥረኛለ ብዬ አልገመትኩም ነበረ። ለማንኛውም በጣም ወራዳና ባለጌ ሰው ነህ በማለት እንደተቀመጠ ነበረ ትታው የወጣችው። በዚህ ሁሉ እየተምሰለሰለ ለከፍተኛ ተስፋ መቁረጥ የተዳረገው ዳንኤል ወደ ቤት ሲመጣ ደግሞ ሌላ መርዶ ጠብቆታል። ካሌብ ቲናን አስወጥቶ ሌላ ሴት በቅርቡ ያፈቅራት እንዳለች ና ሊያገባ እንደሚፈልግም ለቲና ነግሯታል። ቲናም ሚስትር እስካሁንኩ ድረስ የት ነው የሚሄደው እኔ በፍጹም አንተን አልፈታም እያለች እየተከራከረች ቢሆንም ካሌብ ግን መብቴ ነው ምንም አታመጭ፣ ምን ናንች እንግዲህ አክትሞልናል በማለት እንደማይፈልጋት በግልጽ ነግሯታል። በዚህም ተናዶ ወዲያውኑ ኤደን ስልክ በመደወልም ተገናኝተው ኤደን ከዛ ቤት እኮ የሚያመጣሽ አንችን ነው ካሌቭ ሚስት ላመጣ ነው ናን ውጭልይ ብሏታል። በዚህ ጉዳይ ደግሞ አንቺ አርፍሽ ተቀመጪ በማለትም እየነገራት ነበረ። ኤደንም ዳንኤል ከመሬት ተነስቶ እየተንጨረጨረበት ስላለበት ጉዳይ እስካሁን በግልጽ የምታውቀው ነገር አልነበራትም። ሆኖም ዛሬ ላይ ግን ከካሌቭ ጋር ያላቸውን መቀራረብ እራሱ ሁኔታዎችን እያመቻችላት የመጣ ይመስላል። እንግዲህ እስከ መጨረሻም ወደ ትውት በመምጣት ኤደን እኮ በጣም አናደደችኝ በማለትም እየነገራት ነበረ። እንግዲህ ምርጫዋ ካሌብ ሊሆን ይችላል። አንተ ይልቅ እሱ በብዙ ጥፍ ይሻላል። ምናልባትም የኤደን ምርጫ ሊሆን የሚችለው እራሱ ካሌብ ነው በማለት ጥል አድርገዋለች። ይህንን መቋቋም ያቃተው ዳንኤልም በእስከ መጨረሻ ወደ ካሌብ በመምጣት ከራሴ ላይ ውረድ በማለትም ጉርቦን አንቆታል። ካሌብ ምንም ባልጠበቀው ሁኔታና ባልተዘጋጀበት ነበረ ዳንኤል ከባድ እርምጃ የወሰደበት ነገር ግን ይህንን ካሌብ በድል ተወጥቶታል ኤደንንም ከመመኘት አልፎ ሚስቱ አድርጓታል በመጨረሻም የካሌብና የአባትየው ዕቅድ ተሳክቶላቸዋል በመጨረሻም ዳንኤል ገንዘብ ብቻ አይደለም የሚወዳት ኤደንንም አቶ ዛሬ የመግቢያ ያለሽ እያለ ይገኛል ለማንኛውም ለዛሬው ክፍል ይህንን ይመስል ነበረ በቀጣይ ስምን አዲስ ትዕይንት እንመለከታለን ተከታትዬ የማቀርብላችሁ ይሆናል ቻናሌ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ በአክብሮት ጋብዛለሁ። ባይ ባይ።